ቀድ ፈተንና ቀብለሁም ቀውመ ፊርዓውን ከነዚህ ከሙሽሪቁል ዓረብ በስተፊት ቀደም ሲል የፊርዓውንን ሰዎች በእርግጥ ፈትነ ናቸዋል እሱንም ጨምሮ ማለት ነው። ወጃሁም ረሱሉን ከሪም በወቅታቸው በጣም የተከበረ የሆነ መልክተኛ መቶላቸው በነበረበት ወቅት እነሱን ፈትነናቸዋልና ያንን ማስታወሱ ይበጅ ይሆናልና እስቲ ያውሳላቸው ይላል። እንግዲህ በነቢዩላህ ሙሳም ጊዜ ፊርዓውንና ቀውሞቹ እንደዚህ በጣም በእጅጉ የባለጉና የወበሩ ሰዎች ነበሩ እና ሙሳን አላህ ስብሓነሁ ወተዓላ ሂድና እነዚህን ሰዎች በጣም ዛብለቀዋልና፣ ወደ መስመር ተመለሱ ብለህ ንገራቸውና መከራቸው ብዬ በላኩት ጊዜ እሱን አንቀበልም እና አንከተልም ከማለታቸውም አልፈው ተርፈው እንዳውም እሱንና ዓላማውን ተንዝርገጥ ለማጥፋት ሲፍጨረጨሩ ጊዜ የዛ ጊዜ ፈተና ላይ ጥልያቸው አለሁኝ። ከእነሱ ታሪክ ይማሩ ዘንድ እስቲ እሱን አውሳላቸው ይላል። እና ነቢዩላህ ሙሳ እንግዲህ ፊርዓውን ጋር ወንድማቸውን ሃሩንን ይዘው መጡ። የአላህ ረሱል ሁነው በጣም ታላቅና ዝነኛ በብዙ ሙዕጅዛ የታጀቡ ሁነው ነው የመጡት። ግን ሰውየውና በዙሪያው የነበሩት ሽማምንቶች ጥጋበኞችና አምባገነኖች በመሆናቸው ተመጤት አልቆጠሯቸውም። በእሳቸው በኩል ምንም ችግር ይመጣል መስሎ አልታያቸውም ነበር። በኋላ ግን አወዳደቃቸው ከፋ። አነ አዱ ኢለየ ዒባደላህ፣ እናንተ ሰዎች የአላህን ባሮች ወደ እኔ አስረክቡኝ በማለት ጠየቁ። እንግዲህ ጥያቄያቸው ሁለት ነበረ። እንደተለመደው ማንኛውም ነቢይ እንደሚለው አን ያቡዱ አላህ ወተቁ ወአጢዑን የሚለውን ያው ብለው አልበላ ቦታ እንደተዘከረው። ከዛ በተጨማሪ ደግሞ ፖለቲካዊ ጥያቄ ነበረ። ምንድነው እሱ? እስራኤሎችን በነብዩላህ ዩሱፍ ጊዜ ግዜ ከፈለስጢምና ከወርዱና አካባቢ ፈልሰው ይፈልሰው ሄደው ግብጽ እሳቸው ጋራ ሲኖሩ ኋላም ዩሱፍ ሲሞቱ እዛው ቀሩ፣ የእስራኤሎቹ ዘሮች እና በሚቀሩበት ጊዜ እና ዩሱፍ ተውጭ አገር መጥቶ እኛን ሲገዛ ቆይቷልና እናንተ ደግሞ በተራችሁ መገዛት አለባችሁ፣ ብለው እነ ፊርዓውን እነሱን በቁም ስቅል ይቀጧቸው ገባ። ወይ ወደ አገራቸው የመመለስ ፈቃድ አይሰጧቸው፣ ወይ እዛ እንደዜጋ መብት አይሰጧቸው፣ የእነሱ ታላላኪዎችና ታዛዦች ከማድረጋቸውም ሌላ እንዳውም ወንድ ልጅ ተነስቶ ተቃዋሚ እንዳይፈጠርባቸው ወንድ ወንዶቹ ልጆች ሲፈጠሩ እየታረዱ በልጅነታቸው ሴቶቹ ለነሱ ምግብ ተናገረ ብቻ ሆነው እንዲያገለግሉ አደረጓቸው። ማለት በዚህ መልክ እንግዲህ መከራቸውን ሲያበላቸው ከቆዩ በኋላ ሙሳ መጡላቸው። እነዚህን በጭቆና የምታሰቃዩቸውን ሰዎች አስረክቡኝ ወገኖችን ከዛሬ ጀምሮ እነሱን በይመልክ ማሰቃየት አይፈቀድላቸውም፣ ስጡኝና ወደ ነበረ ወደ ቀደምት ቦታቸው መልሼ ወስጃ ሰፍራቸዋለሁ በነጻነት ብለው ጠየቁ። ማለት ኢንኒ ለኩም ረሱሉን አሚን እኔ ለእናንተ ታማኝ ሆንኩኝ መለክተኛ ነኝ ከጌታዬ በኩል የሚለኝን ነገር ሳልጨምር ሳልቀንስ በትክክል የማደርስ ታላ መለክተኛ ነኝና እምላችሁን ነገር ስሞኝ በማለት ጥያቄያቸውን አቀረቡ። ወአን ላ ተዕሉ አለላህ እና ደግሞ በአላህ ላይ አትኩራሩ፣ አላህ የነገራችሁና የመከራችሁን ብትቀበሉ ይሻላችኋል እንጂ እንዲሁ አናለብን ብላችሁ ብትቆለሉ ኋላ አወዳደቃችሁ ይከፋል። ኢኒ አቲኩም ቢሱልጣኒ ሙቢን እኔ የአላህ መልእክተኛ ለመሆን የማረጋገጫ ማስረጃ ከፈለጋችሁ ግልጽ የሆኑ ማስረጃዎችን ላመጣላችሁ እችላለሁኝ አሏቸው ነው። እኔ ደግሞ በእኔና በእናንተ ጌታ በአላህ ሱብሓነሁ ወተዓላ እጠበቃለሁና እከላከላለሁኝ እናንተ እንደዛታችሁት ዛታችሁት እንዲያትቀጠቅጡኝና እንዲያታዋርዱኝ አሉ። ማለትም እንግዲህ የአላህ መልእክተኛ ነኝ ብለው ራሳቸውን ሲያስተዋውቁ አንተ ከማንም አትበልጥም መልእክተኛ ልትሆንም አትችልም፣ ይህን ማወናበድ ይህን ብታቆም ይሻላል፣ አለበለዚያ እንቀጠቅጥሃለን እናዋርድሃለን ሲሏቸው ጊዜ እናንተ ይህን እንኳ ብታስቡ የላከ ጌታ ለእናንተ ጥቃት አሳልፎ የሚሰጠኝ አይመስለኝም በሱ እኔ እጠበቃለሁ እናከላከላለሁ በማለት ያላቸውን እምነት ገለጹላቸው ማለት ነው። ወኢን ለም ትእሚኑ ሊ ፈዕተዚሉን፣ እና እናንተ ለእኔ ልታምኑልኝ ካልፈለጋችሁ፣ ቢያንስ እተውኝ፣ በኔ ላይ ጥቃት ከመፈጸም ተቆጠቡ አሏቸው ነቢዩላህ ሙሳ ሲሆን፣ እንደ መረጃው እኔ የመጣሁበት ነገር ትክክለኛ መሆኑን አውቃችሁ መቀበል ነበረባችሁ። ቢያንስ ደግሞ በእኔ ላይ ጥቃት መፈጸምን መመኘት የለባችሁም። ማመኑና መደገፉ ቢቀር መቃወሙን ብታቆሙ መልካም ነው አሏች። ከዲያ ረበሁ አናውላ ቀሙ ሙጅሪሙን እነሱ ግን በጠየቋቸው መሰረት ሊተዋቸው ስላልፈለጉ አዝማሚያው ሲያሰጋቸው ጊዜ እሳቸው ቀድሞ ጌታቸውን መለመንና መማጠን ጀመሩ። እና ምን በማለት ነው ጌታቸውን የለመኑትና የተማጸኑት አናውላ ቀሙ ሙጅሪሙን እነዚህ ጠማማዎችና ግርፍቶች የሆኑ ህዝቦች ናቸውና ምክር የሚሰሙና ሁኔታን የሚያገናዝቡ አይደሉም፣ እንዲሁ ዝም ብለው በድርቅና ሊያጠቁኝ ይፈልጋሉና እህን ጊዜ አንተ የምታረገውን አድርግ በማለት ጠየቁት ማለት ነው። ልክ ነቢዩላህ ኑህ እንዳሉት እኒ መግሉቡን ፈንተሲር እንዳ ከአስሪቢ ዒባድ ይለይለን። ይህን በሚሉ ጊዜ አላህ ደግሞ ስብሓነሁ ወተዓላ ያንና ቤተሰባቸውን በመቀበል ወዲያውኑ መፍትሁን ሊሻላቸው ነው። እንግዲያውስ እነዚህን ያመኑትንና የተከተሉትን ባሮችን እስራኤላውያንን አሰባስብና በሌሊት ተጓዝ አላቸው። እነኩም ሙትተበዑን እናንተ ወጥታችሁ በምትሄዱበት ጊዜ ጥራቶቻችሁ በኋላ እንደሚከተሏችሁ ነው። እዛ ተከትለው ሲመጡ እኔ የማደርገውን አደርጋለሁኝ በማለት ተከታዮቻቸውን ይዘው ከተማ እንዲወጡና ወደ ባህር እንዲያመሩ አዘዛቸው ማለት ነው። እና በትዛዙ መሰረት ሰዎቻቸውን አስተባብረው በሌሊት በየሰፈሩ በተለያየ ስልት እና ዘዴ ተጠቅመው እንዲያይነቁባቸው ከወጡና ከተሰባሰቡ በኋላ በእርሳቸው መሪነት ወደ ባህር አመሩ ማለት ነው። ቁልዙም የሚባል ባህር ነበር። ወደዛ ሲጓዙ አድረው በጨለማ ጠዋት እንደገና እስራኤላውያን በሙሉ ተከተማ ወጥቶ ያደረ መሆኑ ሲደረስበት በአስቸኳይ የበቃ የነቃ ኃይሉን ቀስቅሶ በክተት አውጆ ፊርዓውን በሱ መሪነት ተከተላቸው በፈለጋቸው ማለት ነው። ብዙም ሳይሄዱ እነሱ በፈረስ ስለሆነ የሚሄዱት የበቃ ኃይል ስለሆነ ሌሊቱን ሲጓዙ ያደሩትን ሁሉ በአንድ አፍታ ጨልጠው እዛ ባሕሩ ዳር ሲደርሱ ከኋላ ተጠጓቸው ተያዩ እና የዛ ጊዜ ጨነቃቸውና እስራኤሎቹ እና ለሙድረኩን! አሁን ላይ ነገር ጡጡ ብለ እንዲያርጋ አሁን አስፈጀ ደረሱብን እኮ ሙሳ እያሉ ይጨነቁ ገባ። የዛ ጊዜ እሳቸውም ጌታ ይደርስልኛል አሉ። ወዳውኑ ጅብሪል መጥቶ መመሪያ ሰጥታቸው ማለት ነው አንዝር በአሳ ከባህራ በዘንገ ባህሩን መታዋላቸው ሲመጡ ወዳውኑ ተከፈተላቸውና ተከታዮቻቸውን ይዘው በባህሩ መካከል በተከፈተው መስመር ተሻገሩ ማለት ነው ወትሩክል ባህረ ረህወን ወደ ማዶ ተሻግረው ሲያበቁ እንደገና ባህሩ እንዲገጠምላቸውና እንዲያግድላቸው ዙረው ሊመጡ ሲፈልጉ ባህሩን ተወው እንደተከፈተ አላቸው። እነሁም ጁንዱ ሙግረቁን ከኋላ የመጡ ጥላቶች በአንተ መስመር እንሻገራለን ሲሉ በተመሳሳይ በዚህ በተቆለለው ጋራ ተራራ መስሎ በቆመው ማዕበል የሚፈጠሙ ተጠሙ መሆናቸው ስለተወሰነባቸው ስራ አለውና አትንካው፣ ዝም ብለው ቁመህ ብቻ የምሰራውን ተመልከት በማለት አላህ ስብሐነሁ ወተዓላ ባህሩን እንዳይመቱ ተከለከለ። ልክ ተከታዮቻቸው ወዳ ማዶ ቆመው ያሁሉ ሰራዊት መጥቶ በፊርዓውን መሪነት በዛ በክፍት መስመር ገብቶ ከወዳ ማዶ እስከ ወዲህ ማዶ እጭቅ ብሎ ሲያበቃ ያተንጠልጥሎ የነበረ ማዕበል በላያቸው ላይ እንደመርግ ወረደባቸው ማለት ነው። ከዚያ በኋላ አለቀላቸው። ከም ተረኩ እንጀናት ሲወዩ እና ስንትና ስንት አትክልቶችንና ምንጮችን በጣም የለማችና የበለጸገች ሀገር ነበረችና እንዲሁ እንደቀላል ወጣ ብለው ሳያስቡት ያንን የመሰለ አትክልታማና ምንጫማ አገር እንዲሁ ተሰናብተው ቀሩ ይላል። ወዝሩዒን የተለያዩ አዝመራዎቻቸው እንደተዘሩ ሳይሰበሰቡ፣ ወመቃሚን ከሪም እንደገና ደግሞ የተለያዩ የክብር ወንበሮቻቸውና ዙፋኖቻቸው ሁሉ እንደተደረደሩ ወጣ ብለው ቀሩ። ወናዕመትን ካኑ ፊያ ፋኪህን በአጠቃላይ ይደሰቱና ይፈላሰሱባቸው የነበሩት የጸጋ ኑሮዎቻቸው ሁሉ በከንቱ ቀሩ። ከዛሊክ ዋአውረትና ቆመን አኸሪ እና እነሱን እንዲሁ በቀላሉ ወጣ ብለው እንዲያስቀረናቸውና እንዳመከናቸው ሁሉ ሌሎቹ እስተዛሬ ተጨቁነውና ተንቀው የቆዩትን ሕዝቦች ደግሞ በተረኝነት አዋራት ናቸው። ስልጣኑንም አገሩንም ንብረቱንም ጸጋውንም በሙሉ ለእስራኤሎች አሳልፈን ሰጠነው ይላል። ከማበከት አለህም ሰማኡ ወልአርድ ፊርዓውንና አብረውት የነበሩት ሰራዊቶች በዝመክ ሲወድሙ ሰማይም ሆነ ምድር አላለቀሰላቸውም ይላል። ወማካኑ ሙንዘሪን የቀጠሮ ዕለት ከደረሰ በኋላ ደግሞ ከጥፋት እርመጃችን ትንሽም የማሸጋሸጊያ ሁኔታ አልሰጠናቸውም። በዛችሁ በተወሰነችው መሠረት ቅጣታቸውን አፋጠንላቸው እንጂ ትንሽ ደቂቃዎች እንኳ ልንመርቅላቸው አልፈለግንም ይላል። እና ፈማ በቅጣለ የሙሰማ ወለ አርዱ ማለት ከይረኛ ሰው በሚሞት ጊዜ ሲንቀሳቀስበት ዒባዳ ሲያደርግበት የነበረው ቦታ ያለቅሳልሱን ሲያጣው ይባላል። ሰማዩ ደግሞ ኸይር ስራው እየተመዘገበው መላይኮቹ በየቀኑ የሚተላለፍበት በር ያ ሲቋረጥ ያ ኸይር ሰው የኸይረኛ ሰውዬ ምን ሆነ ብሎ ያዝንለታል ይባላል። እነሱ ግን እንዲህ አይነት ኸይር ስለሌላቸው ሰማዩም ሆነ መረቱ ለነሱ ምንም ያዘነው ነገር የለም። ወይም አህሉት ሰማይ ወለ አርዝ ማለት ነው። በሰማይና በምድር የሚኖሩ ፍጥረታቶች ለነ ፊርዓውንና ለሰራዊቶቻቸው ውድመት ምንም ያዘነ የለም። ሁሉም ያው አዳውላ መሆናቸውን ስለሚያውቅ ደግ ሆኑ ያለ እንጂ እንደዚህ ኩነው ተጎዱ ብሎ ያዘነላቸው አልተገኘም። አረመኔ ከመሆናቸው ብዛት የተነሳ ፍጥረታት በሙሉ አንቅሮ ተፋቸው ነበረና ማለት ነው። ወለቀድ ነጀይና በኒ እስራኢል ሚነል ዓዛቢል ሙሂን። እና እንግዲህ ለዘመናት እነሱ በጭቆና ቀንበር ስልት ያማቅቋቸው የቆዩትን እስራኤላውያን ከዛ አዋራጅ ከሆነ ቅጣት በዚህ በነቢዩላ ሙሳ አማካይነት ገላገልናቸው። ፊርዓውንና ውድማን ይላ ሚን ፊርዓውን እና ለዓዛብል ሙሂን ያለው ሚን አዛቢ ፊርዓውን፣ ፊርዓውን ከሚያወርድባቸው ጭቆናና ብዝበዛ ማለት ነው። እና ከጭቆናው ብዛት ፊርዓውን ራሱ አዛብ ሆነ። አዛቡ ሙሂን ሚን ፊርዓውን፣ ፊርዓውን ነው የአዛብ ሙሂን የተባለው ራሱ እንደ ቅጣት ነበር ዛቱ ማለት ነው ከሱ ጭቆናና ረገጣ በቀላሉ በነቢዩላህ ሙሳ አማካይነት ገላገልናቸው ኢነሁ ካና አሊየ ሚነል ሙስሪፊን እና ፊርዓውን ማለት እንዲህ ዛሬ በታሪክ ሲነገር በቃል እንደሚቀለው እንዳይመስላቸው በጣም ድንበር ያለፈ ቅጥ ያጣ አምባገነን ነበረና ይላል ምንም አላህን የማይፈራ ሰብአዊ አመለካከት ርኅራሄ የሌለው የመጨረሻ የዘረቅ ዳርቻ ነበረና ያለምንም ርኅራኄ ሲያወርድባቸው የነበረውን ቅጣትና ስቃይ ገላገልናቸው። ወለቀዲኽተርናሁም እና እናሱን ጥላታቸውን አስወግዶ ነፃ ከማውጣትም በተጨማሪ እንዲያውም እነዚህን እስራኤላውያን መረጥ ናቸው ዓላ ዒልሚን መመረጥ የሚገባቸው መሆኑ ስለምናውቅ ከነ ፊርዓውን እነሱ የተሻሉ ዲን ያላቸው ርኅራኄ ያላቸው ስለ ነበሩ ዓለል ዓለሚን በጊዜው ከነበረው የዓለም ህብረተሰብ መካከል የእኔን ርሳላ ለመቀበልና በእኔ ፍቃድ ለመመራት ፈቃደኛ ሆነው በመገኘታቸው ከጊዜው ህዝብ እነሱን መረጥኳቸው ይላል። እና እነዛኞቹ እንግዲህ ጡሃቶች በጣም አምባገነኖች ስለነበሩ አላህ የሚባለውን ራሱ ከመኖሩንም ጭምር እየተከራከሩ ስለነበረ እንግዲህ፣ እስራኤሎቹ ግን ነፃ ባወጣቸው የኔን ፍቃድ ተቀብለው በነቢዩ ይመራሉ ማለትም ስላወቅኩኝ በጊዜው ከነበሩት የሰው ልጆች ሁሉ እነሱን መረጥኳቸውና ለነጽነትና ለዲና አበቀኋቸው ይላል። ወአተይናሁም ሚነል አያት እና የአላህ ረሱል ሙሳ ትክክለኛ ለመሆናቸው የሚያረጋግጡ ብዙ ሙዕጅዛዎች ወይም ተአምሮች ሰጠዋቸው። ማፊ በላኡ ሙቢን እና ግልጽ የሆኑ የሚያማ ያለባቸው የሆነ ጸጋ የውለታቸው የተሰጡ እንግዲህ ለነቢዩላህ ሙሳ ብዙ ማረጋገጫዎች አሏቸው ማለት ነው። ለምሳሌ ማን እና ተርዋ የሚባል በዘመቻ ስንት ሲያልቅባቸው ማርና ስጋ የመሰለ ንግድ ይወርድላቸው ነበር በቀጥታ ከሰማይ። ይህም እንግዲህ ነቢይነታቸውን እያረጋገጠ እንደገና ደግሞ አላህ ለነሱ የቅርብ እንክብካቤ የሚያደርግላቸው መሆኑን ያስመሰከረበት ሁኔታ ነው ማለት ነው። እንደገና ፀሐይ አቃጠለም በሚሉበት ጊዜ ዳመና በላያቸው ላይ እንደ ጃንጥላ እያጀባቸውና እየከብባቸው ይጓዝ ነበረ። ከዛም ሌላ ውሃ በሚያልቅባቸው ጊዜ አንድ ድንጋይ በብትራቸው መጥተው ልክ እንደ ቧንቧ እንዲፈነጃ ያላቸው ያደርጉ ነበረ። እነዚህን የመሰሉ አስደሳይ ጸጋዎች ሁሉ ለጌት ናቸው በነቢዩ ሙሳ አማካይነት። እና በላእ ማለት ኒዕማ ለማለት ይመጣል እዚህ ላይ ግልጽ የሆነ ጸጋችንን ለጌት ናቸው ለነሱ ሰዎች ይህን ኒዕማ እንግዲህ አውቀው ጌታቸውን ያመሰግኑ እንደሆነ የበለጠ በአሁኑም በደረጃ ላይ ደረጃ የሚጨምርላቸው የካዱና ያስተባበሉ እንደው ደግሞ በመካዳቸው ችግር የሚያስከትል ከመሆኑ አኳያ በላይ ይባላል ማለት ነው። አንድ ነገር ኸይር ነገር አላ ሰጠ ሳላሸከርከው በአጠፋው እንደገና መጥፎ ነገር ስለሚያስከትል እና ውላ ለየቁሉን እና እንግዲህ የነዚህ የነቢዩ ሙሳና የነ ፊርዓውን ታሪክ እንደዚህ ነው። ይህንን እንግዲህ አስተምላችሁና ተመልክታችሁ እናንተ ደግሞ ልብ መግዛት አለባችሁ በላቸው። እነዚህ በጊዜው ያሉትን ኩፋሮች ግን እነሱ ልብ ያላቸው አይመስሉም። ለዚህም ለየቁሉነ ይላሉ። እኒሄ እንዳ መውሰሱን ልዑላ ጨርሶ ሙቶ ከመነሳት ተመጠራጠራቸው የተነሳ ምን ይላሉ አሁን የሰውዬ እኮ ሙታችሁ ትነሳላችሁ እና ትጠየቃላችሁ ይለናል እንጂ እኛ ያቸው የመጀመሪያዋ ሞት ማለቱ ካልሆነ በስተቀር ከሞት በኋላ መመለስ ዘበት ነው እያሉ ያሾፋሉ። ሙሽሪቁ ልዓረብ ማለት ነው እና መውሰቱን ልዑላ ማለታቸው ምንድን ነው? ወደዚ ዓለም ከመምጣታችን በፊት አልነበርንም። ያው የሌለ ነገር እንደ ሞተ ነው። ያንን ነው ከሞት በኋላ ይነሳል የሚለው እና ካለመኖር እንደገና ስንፈጠር ጊዜ ከሞት ወደ ህይወት መጣን ማለት ነው። ስለዚህ አሁን ከሞት በኋላ ትነሳላቸው የሚለው ያንን ያለፈውን አለመኖራችንን ነው እንጂ እንደገና ከዛሬው ሕይወት በኋላ ሙተን እንመለሳለን ማለቱ አይደለም እያሉ ያወናብዱ ነበር። ወማ ነህኑ ቢሙንሸሪ አለ በለዛ። ወደፊት ከአሁኑ ህይወት በኋላ ሙተን እንነሳለን ማለት ከሆነ ይህ ጭራሽ የምንነሳ እንዳልሆነ እናረጋግጣለን እያሉ ላልተማረው፣ እንግዲህ ለደካማው ህዝብ ያስተባብሩና ያወናብዱ ነበረ ማለት ነው። አልገባችሁም እንዴ? ከሞት በኋላ መነሳት ማለት እኮ ከሌለ በኋላ መገኘት ማለት ነው። ያው ትናንት አልነበርንም፣ ዛሬ ተፈጥረናል። ይህንን ነው ከሞት በኋላ መነሳት የሚለው እኮ መሐመድ። አለበለዚያ ዝም ብሎ ቃሉ እንደሚያመለክተው ከዛሬ በኋላ ሙታችሁ እንደገና ትነሳላችሁ ብላችሁ ከሆነ የተረዳችሁት በእውነቱ ተሳሳችኋል። እሱም ይህንን አይደለም ያለው። ይህ ያሉ ያምታቱ ነበረ ማለት ነው። እና ከድርቅናቸው ብዛት የተነሳ የነሙሳ ሰዎች እንደዛ ሆኖ መጥፋታቸውን እያወቁ እነሱ ደግሞ በተራቸው ከሞት በኋላ ማነው የሚያስነሳን እያሉ ይደናቆራሉ። ፈሱ ቢአባይና ኢንኩንቱም ሷዲቂን፣ አለበለዛ ከዛሬ ህይወት በኋላ ሞታችሁ ትነሳላችሁ የምትሉን ከሆነ ነቢዩና ተከታዮቹን ነው እንዲህ የሚሏቸው፣ እስቲ የቀደምት አባቶቻችንን ይኸው ሞተዋልና አስነሱና አምጡ አስመስክሩ እያሉ ይከራከሯቸው ነበረ። ትነሳላችሁ ቃላችሁ፣ ከኛ በፊት የሞቱ አባቶችና አያቶቻችንን አስነሱና አሳዩ። ይህን ካላረጋችሁ ግን ከሞት በኋላ መነሳት የሚባለው ከንቱ አባባል ነው እያሉ ይከራከሩ ነበር። ይህንን በጥያቄው መሰረት ወደ አሁኑ አባቶቻቸውን ባለማስነሳታቸው የእነሱ አባባል እውነት እንደሆነ አድርገው ያሳዩ ነበረ። አላህ ያለው ቂያማ ሲደርስ ነው። እነሱ ግን ዛሬውኑ ታላስነሳችሁ ውሸታሞች ናችሁ ብለው ለመደምደም እና ህዝቡን ለማወናበር ነበር ማለት ነው። አሁን ኸይሩን አምቀው ሙ ቱብበዕ ይና፣ ለመሆኑ እነዚህ ሙሽሪኩል ዓረብ ዛሬ አንተ የተላከባቸው የተሻሉ ናቸውን ወይስ የቱባዕ ሰዎች ይላል። ቱባዕ ማለት በየመን አገር የሚገኝ አንዲ በትልቅ ንጉሥ ነበረ በአንድ ወቅት እና እሱ ሰውዬ አላህ ስብሐነ ወተዓላ በጊዜው በነበሩት ዱዓቶች ሂዳያ ሰጠውና አመነ ይባላል። ንጉስ ነበር። በሚያምን ጊዜ ህዝቡን ሰብስቦ እኔ እንዲህ አይነት እምነት ተቀብል ያለውና ወደ ጌታችን እንግባ በማለት መግለጫ ሰጠ። ይህም በሚሰጥ ጊዜ ኩፋሮች ስለነበሩ ህዝቦቹ እንደዚህ እምነታችንንና ባህላችንን ከለወጥ አንተ መሪያችን ልትሆን አይገባህም፣ እንደውም ከስልጣንና ወርዳለን ብለው በተቃውሞ ተነሱበት ማለት ነው። የዛ ጊዜ አላህ ሱብሓነሁ ወተዓላ እነሱን አስቀድሞ አጠፋቸው፣ ሰውየው ይው ያው ነጃ ወጣ ማለት ነው። ይህም እንግዲህ በዚህ የመን ለዚህ ለጀዝረተል ዐረብ ቁጣ ገጠም ስለሆነ ያውቃሉ ታሪኩን። ይህ ሰውዬ ህዝቦቹን ወደ ቀና መንገድ ቢመራቸው እንቢ ብለው ለጥፋት እንደተጋለጡ በታሪክ ስለተዘገበ እሱን ያውቃሉ። በዚህ በቅርብ በጎረቤት አገራችሁ የቱበዕ ሰዎች ምን እንዲያጋጠማችሁ ታውቃላችሁ። እናንተ ከእነሱ ትሻላላችሁን? እነሱ ሰዎች በጣም የበለጸጉ ሰዎች ነበሩ፤ በብዛትም በጉልበትም በሀብትም በጣም የታወቁ ነበሩና እነሱን አላህ ሱብሐነሁ ወተዓላ በቀላሉ አንኮታኮታቸዋል። አይደለም እንዴ? ታዲያ እነሱን ያጠፋው ለምንድን ነው? የአላህን ፍቃድ አንቀበልም ብለው አይደል? ስለዚህ እነሱን ካጠፋ እናንተ ከእነሱ የተሻላችሁ ወይም ከነሱ የበለጠ ጉልበተኞች አይደላችሁም። እነሱን ባጠፋሁበት እጄ እናንተ እንደሆነ አጭው ይችላል ወለዚነ ሚንቀብሊህም ከበስተፊታቸው የነበሩት ሰዎች ደግሞ ያው ማንኛውም በማንኛውም ጊዜ የነበሩት ከሃዲዎች ማለት ነው። አህለክናሁም አተናቸዋል ከነቢዩላህ ኑዕ ጀምረን በየጊዜው ይነሱ የነበሩትን አምባገነኖችና ከሃዲዎች ነቢዮችን አንቀበልምና አንከተልም ብለው ሲደናቆሩ ሁሉንም በየጊዜው አንበርክቻቸዋለሁና ካለፉት ከሃዲዎች የተለያችሁና የተሻላችሁ አይደላችሁም። ኢነሁም ካኑ ሙጅሪሚን እና ቀደም ሲል የነበሩትም ሁሉ የነብይ ህዝቦች ለጥፋት የተጋለጡት በምንድነው ሚባል ጠማማዎች ነበሩ። እንደናንተ የአላህን መመሪያ ይቀበሉ ነበረ፣ ሽርክንና ኮፍርን አንለቅም ብለው ነበረ። እና በዛ ሰበብ እንዳጠፋኋቸው እናንተንም በተመሳሳይ መልኩ ላጠፋችሁ እችላለሁኝ። እነዛ ያላቃቱኝ እናንተ ልታቅቱኝ አትችሉምና ነው የሚለው።